የዛሬ ሳምንት ነበር በከፍተኛ ጉጉት ሲጠበቅ የነበረውና ባለመግባባት ውዝግብ የታጀበው የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ እና የዩክሬኑ ቮሎድሚር ዘለንስኪ የዋይት ሀውስ ውይይት የተካሄደው የሶስተኛው የዓለም ጦርነትን ለመለኮስ ቁማር እየተጫወትክ ነው፣ ከሩሲያ ጋር ስምምነት ላይ ድረስ፣ አንዴ ደግሞ አክብሮት የጎደለክ እያሉ። አጠገባቸው የተቀመጡትን ዘለንስኪን ትራምፕ ሲያሸማቅቁ ለተመለከተ የዋሽንግተንና ኪየቭ ጉዳይ ተስፋ አስቆራጭ ይመስል ነበር። ይህን ተከትሎ ደግሞ ዩናይትድ ስቴትስ ለዩክሬን የምትሰጠውን ወታደራዊ ድጋፍ ማቆሟን ገለጸች። ከሁለት ቀናት በኋላ ደግሞ ትራምፕ ከዩክሬን ጋር ሲደረግ የቆየው የደህንነት መረጃ ልውውጥ እንዲቆም ትዕዛዝ ሰጡ። በፈረንጆቹ የካቲት 18 22 ሩሲያ በዩክሬን ላይ ወታደራዊ ዘመቻ እንደምትከፍት የቀድሞው ፕሬዝዳንት ጆ ባይደን አሜሪካን የደህንነት ተቋም መረጃ መነሻ በማድረግ ይፋ ያደረጉት ከስድስት ቀን በፊት ነበር። ይህም ሆነ ሌሎች ከዩናይትድ ስቴትስ የሚደርሷት የስለላ መረጃዎች ዩክሬንን አሸናፊ ባያደርጓትም በተወሰነ መልኩም ቢሆን የሚደርስባትን አደጋ ለመቀነስ የበኩሉን አስተዋጽኦ ሲያበረክት ቆይቷል። አሁን ግን የጦር መሳሪያ ድጋፍም ሆነ የደህንነት መረጃ ልውውጥ ከዋሽንግተን ወደ ኬቭ እየደረሰ አይደለም። ነገሩ አጣብቅኝ ውስጥ የከተታቸው ዘለንስኪ ከትራምፕና ምክትላቸው ጋር የነበራቸው ቆይታ ፍሬቢስ ስለመሆኑ መጸጸታቸውን ገልጸው ወደ ውይይቱ ዳገም እንደሚመለሱ አስታወቁ። ትራምፕም ዘለንስኪ ወደ ውይይቱ ለመመለስ ዝግጁ መሆናቸውን የሚገልጽ ደብዳቤ እንደደረሳቸው አስታወቁ። በሆነው ነገር አዝነናል። ውይይቱ በእርስ በርስ መከባበር መቀጠል ይኖርበታል። ለአሜሪካም፣ ለአውሮፓም፣ ለሁሉም አጋሮቻችን አክብሮታለን። ሰላም እንዲመጣም እንሰራለን። ከአሜሪካ ጋር የነበረው ግንኙነት ተሻሽሎ ወደ ነበረበት እንዲመለስና የሚፈለገው ቦታ ለማድረስም ዝግጁ ነን። ከዩክሬኑ ፕሬዚዳንት ዘለንስኪ ጠቃሚ ደብዳቤ ደርሶኛል። ደብዳቤው ዩክሬን ወደ ውይይቱ ጠረጴዛ በአስቸኳይ ለመመለስ ዝግጁ መሆኗን የሚገልጽ ነው። ከዩክሬናውያን በላይ ሰላሙን የሚፈልግ የለም የሚል ይዘት አለው። እኔና ቡድኔም የሰላም ስምምነት ላይ እንዲደረስ እንሰራለን። አሜሪካና ዩክሬን ውይይት የሚካሄደው በመጪው ሳምንት በሳውዲ አረቢያ ሲሆን የዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ ወደ ሳውዲ ቢያቀኑም በውይይቱ ላይ ግን አይሳተፉም ተብለዋል። የአሜሪካ ፕሬዝዳንት ልዩ ልኡክ ስቲቭ ዊትኮፍ የሀገራቸው ልኡክ በሩሲያና ዩክሬን መሃል ያለውን ጦርነት ለማስቆም በውይይቱ በቁርጠኝነት እንደሚሰራ ነው የገለጹት። ዘለንስኪ ፕሬዝዳንቱ የላኩት ደብዳቤ ወሳኝ ነው። በሳውዲ አረቢያ ከዩክሬን ጋር በሚደረገው ውይይት ላይ እንሳተፋለን። የሰላም ስምምነት ላይም እንዲደረስ በቁርጠኝነት እንሰራለን። አሜሪካን ፊት የነሳቻት ዩክሬን በአውሮፓውያኑ ፊት ያላት ሞገስ ግን ጨምሯል። ግልጽ የሆነ አደጋ ተደቅኖብናል ያሉት የአውሮፓ መሪዎች የብራስልስ ስብሰባ ላይ የታደሙት ዘለንስኪ ከአህጉሪቱ መሪዎች ጋር የመከሩ ሲሆን ላልተቋረጠው አጋርነታቸው ምስጋና አቅርበዋል። ባለፈው ዓመት ለዩክሬን ከተሰጠው አርባ በመቶ ወታደራዊ ድጋፍ ከዋሽንግተን የተገኘ ነው። ከአውሮፓውያኑ ጋር ግንኙነቱ መልካም ቢሆንም ከአሜሪካን ጋር በሰላም መጓዝ ካልቻለች መጪው አደጋ ስለሚያስፈራቸው ነው የዩክሬኑ ፕሬዝዳንት እንወያይ የሚል የተማጽኖ ደብዳቤ ለትራምፕ የጻፉት። በሩሲያ የዩክሬኑ ጦርነት ዙሪያ በቀጣይ ሳምንት ውይይቱ በሳውዲ ይደረጋል ቢባልም ሩሲያ ግን ወታደራዊ ጥቃቱን አጠናክራ ቀጥላለች። የዘለንስኪ የትውልድ ከተማንም በሚሳኤል ደብድባለች። አንድ አምስተኛ የሚሆነውን የዩክሬን ግዛት በቁጥጥሯ ስር በመዋልም ሩሲያ ጦርነቱን በበላይነት እየመራች መሆኗን ኤፍፒ ዘግበዋል።